የቻይና መኪኖችን ለመግዛት ያቀዳችሁና የቻይና መኪኖችን የገዛችሁ ሰዎች ካላችሁ ይህንን ቪዲዮ ማዳመጣችሁ ብቻ መቶ ፐርሰንት እንዳትከስሩ ያደርጋችኋል ምክንያቱም የዛሬው ቪዲዮ ያለፈውን ወር የቻይና መኪኖች ሁኔታ ይገመግማል በብዙ ፍጭቶች ውስጥ ቢሆንም የቻይና መኪኖች አሁንም እየተሸጡ ነው ቢዋይዲን ጨምሮ እነ ግሬት ዎል፣ እነ ሳይክ፣ እነ ቤክ፣ እነ ሻዎሚ እና መሰል መኪኖች አሁንም እየተሸጡ ነው። ያለፈው ወር ሽያጫቸው ዛሬ ይፋ ሆኗል። ላካፍላችሁ። የመጀመሪያው ቢዋይዲ ነው። ቢዋይዲ በሰኔ ወር አዲስ የኤነርጂ ተሽከርካሪ ማለትም ኤንኢቪ 382600 መኪኖችን ሸጧል ከአለፈው ዓመት 341700 ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። ቢዋይዲ እንደምታስታውሱት ያለፈው ወራት ላይ ከፍተኛ የዋጋ ቅናሽ በማድረግ ብዙ የመኪና ብራንዶችን ጥሎ አሁንም ቢሆን በከፍታ ላይ ይገኛል። ምናልባት ወደፊት የሚመጣው ነገር ግን ትንሽ ሊያወዛግብ ቢመስልም ቢሆንም ቢዋይዲ በሽያጩ ካለፈው ወር አንጻር ሲታይ ከሁሉም የተሻለ ሆኖ ተገኝቷል። በሁለተኛ ደረጃ የተቀመጠው ደግሞ ጄሊ አውቶሞቢል ነው። በሰኔ ወር ውስጥ የተሽከርካሪዎች ብዛት ማለትም የሸጣቸው የተሽከርካሪዎች ብዛት 236036 ተሽከርካሪዎችን ሸጠዋል። ይህም ከአለፈው ዓመት ጋር ሲነጻጸር የ42 በመቶ ጭማሪ አሳይቷል። ጄሊ በተለይም ሽንግዮዋን የተባለው ብራንዱ በብዛት እንደተሸጠ እየተነገረ ይገኛል። ከዚህም አንጻር የሁለተኛ ስፍራውን መያዙ ብዙም የሚያስደንቅ አይደለም። ሌላኛው የምነግራችሁ ሳይክ ግሩፕ የተባለውን የቻይና መኪና አምራች ነው። በነገራችን ላይ ይህ ካምፓኒ፣ ቀላል እንዳይመስላችሁ ወደ ሀገራችን የሚገቡት የነ ውሊንግ መኪኖች አምራች ነው። የነ ቮልክስዋገን መኪኖች አምራች ነው ከቻይና የሚመጡት የነ አውዲ መኪኖች፣ የቼቭሮሌት መኪኖች፣ የካዲላክ ከቻይና የሚመጡት ማለት ነው መኪኖች አምራች ነው። ቀላል አይደለም። በዋነኝነትም የነ ውሊንግ ጀነራል ሞተርስ መኪኖችም በብዛት ኢትዮጵያ ውስጥ ይገኛሉ። ሌሎች ከሚገኙት ምናልባት የማውቃቸው እነ ባኦጁን የሚባሉት መኪኖች በብዛት ኢትዮጵያ ውስጥም የገቡ መኪኖች ናቸው። በተረፈ ግን ውሊንግ ና ቮልክስዋገን መኪኖች በጣም የታወቁ ናቸው። ቼቭሮሌት መኪኖችም እንደዛው የታወቁ ናቸው። ሳይክ አይቪኮ የሚባሉ መኪኖችንም ያመርታል። ዞሮ ዞሮ ግን ቀላል የሚባል የገበያ ድርሻ አይደለም፣ በኢትዮጵያ ውስጥ ያለው ይህ ተቋም። ይህ ተቋም በኤንኢቪ ሽያጭ 365300 ዩኒቶችን የሸጠ ሲሆን ካለፈው ዓመት 340 800 አህዶች ጋር ሲወዳደር ጭማሪዎች ተስተውሎበታል። በጣም ከፍተኛ ጭማሪ በአጠቃላይ እስከ 12.35% ጭማሪ እንዳሳየ እየታየ ይገኛል። ይህ ካምፓኒ በጣም ከፍተኛ ምርጥ የሚባሉ መኪኖችንም እንደሚያመርስ ሁላችንም እናውቃለን። ሌላኛው የምነግራችሁ ደግሞ የግሬት ዎል ሞተርስን መኪኖችን ምን ያህል እንደተሸጡ ነው። ይህ ካምፓኒ በእርግጥም ኢትዮጵያ ውስጥ ብዙ መኪኖች ባይኖሩትም በኢሮፕ ግን አንዳንድ መኪኖች አሉ። ታንክ የሚባል ሌክዥሪ ኦፍሮድ የሆነ መኪና አለው። አውራ የምትባል በጣም የምታምር መኪና አለችው፣ ይህ ተቋም ማለት ነው። ስለዚህ በኢሮፕ ያላችሁ ሰዎችም የዚህን ኢንሳይት መስማታችሁ ጥሩ ነው ብዬ አስባለሁ። ስለዚህ ግሬት ዎል ሞተርስ በአጠቃላይ 110700 መኪኖችን በዩኒት ደረጃ ሸጧል። ከዚህ በፊት ከነበረው አቋም 12.8% ያክል እድገት አስመዝግበዋል ማለት ነው ግሬት ዎል ሞተርስ። ሌላኛው የምነግራችሁ በኢትዮጵያ ውስጥ በብዛት ከሚገኙ መኪናዎች መካከል ቻንጋን አውቶሞቢል የሚባለው ተቋም ነው። ይህ መኪና ምናልባትም ቻንጋን ኤስታር በሚል ብዙዎቻችሁ ታቁታላችሁ። በ2025 የመጀመሪያ አጋማሽ የሽያጭ መጠን ባለፉት 8 ዓመታት ከፍተኛ ሪከርድን አስመዝግቧል። 1.3 ሚሊዮን ተሽከርካሪዎች ደርሷል። የቻንጋን የተባለው ተቋም ማለት ነው። ከዚህም መካከል አዲስ የኤነርጂ ተሽያጭ 450 ሺ ተሽከርካሪዎች ሲሆኑ ከአመት ዓመት የ48.8 በመቶ ጭማሪ እያሳየ ያለ ተቋም ነው። ከዚህ በፊትም ስለዚህ ካምፓኒ አንዳንድ መረጃዎችን አስተላልፌላችሁ ነበር። ሌላኛው የምነግራችሁ ደግሞ ሲሬስ የተባለው የቻይና ካምፓኒ ነው። ይህ ካምፓኒ ከሁዋዌ ጋር ኮላብሬት አድርጎ የሚሰራ ትልቅ ካምፓኒ ነው። ምናልባትም መኪኖቹ ኢትዮጵያ ውስጥ በብዛት ባይገኙም ምናልባት የወደፊት እጣፋንታውን መገንዘቡ ግን መኪናው ላይ ትኩረት ለማድረግ ስለሚጠቅም ነው። ምናልባት ሲሬስ 3 ሲሬስ 5 ሲሬስ 7 የሚባሉ መኪኖች አሉ። ኤም 5 ኤም 7 ኤም 9 የሚባሉትም መኪኖች የታወቁ ናቸው። የዚህ መኪና ከህዋዌ ጋር አንድ ላይ በመሆን የሚገጣጥም ተቋም ነው። ይህ ተቋም በአጠቃላይ 46086 ክፍሎች ማለትም ዩኒቶች የሸጠ ሲሆን ከአመት አመት 4.4% ያክል ጭማሪ እያሳየ ነው የሚገኘው። ከጥር እስከ ሰኔ ያለው ድምር ሽያጭ 172100 ዩኒቶችን ሸጧል። በዚህም አንጻር ከተመለከት ነው 14.3% ጭማሪ አሳይቷል። ሌላኛው የምነግራችሁ የሌክዠሪ ብራንድ እውቅ የሚባለው ዚክር ቴክኖሎጂ ነው። ይህ በሰኔ ወር በድምሩ 43012 ተሽከርካሪዎችን የሸጠ ሲሆን በአጠቃላይ ወርሃዊ ሽያጩ 40000 ዩኒቶችን እንደሚሸጥ እየተነገረለት ይገኛል። ይህም ተቋም 145 በመቶ እድገት እያሳየ እንደሆነ ተገልጿል። የተወሰነ ፐርሰንቱን ማወቁ በጣም ጠቃሚ ስለሆነ ነው እያካተትኩላችሁ ያለሁት ማለት ነው። ሌላኛው መኪና የምነግራችሁ አይዲያል አውቶሞቢል የሚባል ተቋም ነው። ይህ ተቋም በጣም ጸዴ በጣም በጥራታቸው የታወቁ መኪኖችን ነው የሚያመርሰው። በኢትዮጵያ ውስጥ በብዛት የሚታወቅ መኪና አይደለም፣ በእርግጥም ነገር ግን ያለፉት ሳምንታት እንደም አንድ መረጃ ወጥቶ ነበር ከዚህ መኪና ጋር ተያይዞ፣ በእርግጥም ለእናንተ አላቀረብኩላችሁ። ምክንያቱም የዚህ ተቋም መኪኖች በብዛት ኢትዮጵያ ውስጥ የሉም እና ከአስረኛ ፎቅ ላይ በሚጠጋ ትልቅ ተራራ ላይ መኪናው ወርቆ ውስጥ ያለችው ቡችላ ውስጥ ያሉት ሁለት ተሳፋሪዎችና አንድ ሾፌር ምንም ሳይሆኑ ነው የወጡት እና መኪናው በጣም በሴፍቲ ደረጃ የሚገርም ነው። እንግዲህ ከአስረኛው ፎቅ የሚያክል ከተራራ ላይ ተንከባሉ ነው መኪናው ተንደርድሮ ነው የሚባለው። እንዴ ነው ክብል ልልሉ ወጥቶ ማለት ነው። እና መኪናው ከባድ መኪኖችን ያመርታል እና በጣም በቻይና ውስጥ ከፍተኛ አይኖች እያረፉበት ያለ ተቋም ነው። ይህ ተቋም በአጠቃላይ 36279 ተሽከርካሪዎች የሸጠ ሲሆን እና በአጠቃላይ 111 ወራዊ ማለት ነው 111074 መኪኖችን ሸጠዋል ማለት ነው። በሁለተኛው ሩብ አመት ይህ ተቋም ከጁን 30 2025 ጀምሮ እንግዲህ በአጠቃላይ 1,337,810 ተሽከርካሪዎችን ሸጠዋል። ሌላኛው ኤክስፒንግ ነው። ኤክስፒንግም በጣም ፈመሰ ያለ ተቋም ነው። እኔ ከሚመቹኝ መኪኖች መካከልም አንደኛው ኔክስፒንግ በውበትም ቢመጣ ሎጎ ራሱ በጣም ደስ የሚል ተቋም ነውና ይሄ በጣም ነገ ተስፋ ያለው መኪና እንደሆነ ነው የተወሰነ ልንገራችሁ ስለዚህ መኪና። ይህ መኪና በዚህ ወር በሰኔ ወር 34611 መኪኖችን ዩኒቶችን የሸጠ ሲሆን ከአመት ዓመት ይላል 224 ፐርሰንት እድገት ያሳየ ተቋም በጣም ከባድ ነው። 224% ማለት በጣም በብዙ እጥፍ ነው እያደገ የሚገኘው ይህ መኪና ማለት ነው። በጣም ጸዴ የሚባል መኪና ነው፣ የነገ ተስፋ ነው። ከነ ቢዋይዲም ከነ ትላልቅ ከሚባሉት ከነ ጄሊም በልጦ ይገኛል ተብሎ የሚፈራ አንድ ትልቅ ካምፓኒ ነው።